አንዳንድ ጓደኞች አሉ የሚወዱን የሚመስሉ የእኛ ተቆርቋሪዎች የሚመስሉ ግን ውስጣቸው በጣም ኃይለኛ ምቀኝነት ያላቸው። በቃ ይሄን ልትመረምሩ ይገባል። ልትመረ የእናንተ የሆነ ነገር እንዲደርቅ የሚፈልጉ ጓደኞች አሉ። ስታብቡ ማየት የሚያማቸው ጓደኞች አሉ። አጋጥሟቸው ያውቃል። መልካም አመለካከት ከሌላትና የእናንተን ነገር ደግሞ ውስጧ የሚቆጠቁጣት ከሆነ ከዛ ዞራችሁ ዞራችሁ ተጎጆች እናንተ ናችሁ። ስለዚህ ከማን ጋ ነው ምውለው? ምን አይነት አመለካከት አላት? በሌላ ሰው ስትናገር ስለሌላ ሰው አስተያየት ስትሰጥ ስለሌላ ሰው ያላት ኦፒኒየን ያላት ቫይቧ ሰው ሲደሰት የሚያስደስታት ነው ወይ? ሰው ሲስቅ ስታይ የሚያስቃት ነው ወይ? ወይስ ከሰው እሮሮ ነው የምትፈልገው? ከሰው ጉድለት ነው የምትፈልገው? ከሰው የሰው ነገር በቃ ሲደርቅ ማየት ነው የምትፈልገው?

ሰዓት ያለብ ደስ ስላለኝ አላካፍላችሁ ብዬ ነው ማለት ነው። ስለ አባት ነው፣ ስለ አባት ነው የምገጥመው። ወደት ነው አባቶቻችሁን የምትወዱ ላይክ በላይክ አሳዩኝ ማለት ነው። አባቴ ያለ ርዕሱ፣ አባቴ፣ የወንድነት አስኳል፣ የጀግንነት መንገድ አቅጣጫ ጠቋሚ፣ የበረሃን መንገድ ምን ብዬ ልግለጥህ፣ ለጣፍልህ ምን ቃል ለኔ ያለህ ቦታ ለእኔ ያለህ ቦታ እንዴት ይደበቃል? ቢከተብስ ደግሞ በምን ቃል በምን ቃል ይዘልቃል? ቢከተብስ ደግሞ በምን ይዘለቃል? የኔ አባት ደከመኛ ያልኩት ለት እረፍት ሰጥቶኛል። ናፈቅኩኝ ስለውም በፍቅር አቅፎኛል። እራበኛ ያልኩት ለት ፈልጎ አብልቶኛል። እሱ እየታረዘ እኔን አልብሶኛል እሱ እየታረዘ እኔን አልብሶኛል። እንደ አባት ያለ ሰው ወደ የት ይገኛል? በፈለግኩት ሰዓት ተጎኔ ቁጭ ብሎ የህይወትን መንገድ እያስተማረኝ ስሎ እሱ ፍርድ መቶት ገዝቶ ለመቅባት ከቃላት ይገዝፋል ልዩነይን አባት ከቃላት ይገዝፋል ልዩነይን አባት አቀበት ቁልቁለት ገብቶ በሸለቆ በሙቀት በብርዱ አየር አፈራርቆ ልጁን ያሳድጋል ልጁን ያሳድጋል። ለራሱ ግን ወድቆ እዛህ አድርሶኛል እያሰባርጎ ውሸትና ተንኮል አያውቅም ማስመሰል ውሸትና ተንኮል አያውቅም ማስመሰል። ግልጥ ነው ቃላቱ አይወድም ሰው ማቁሰል። ከረምኩኝ ሰሞኑ በአንተ ስብሰለሰል ምስለ ሲጥ አድብኝ ናፍቀኸኛል፣ መሰል ትዝታዬ ባባ። ምቀኝነት ይዞት አይጨቃጨቅም ለጫጫታ ብዛት አቋም አይቀይርም። ለጫጫታ ብዛት አቋሙን አይለቅም። የጥላቱ ብዛት አያስጨንቀውም። ፍራት ፍራት ፍርሃት በፈጡ ልቡን አያቀውም። ግልጥ ነው ሲናገር ተረት አይገባውም። አይፈራ ማይኮራም ጥሩ ነው ተብረት እናቱ ቅፍስር በምክር ያደገ ብዙዎችን በሱ ውስጥ አቅፎ ያሳደገ፣ የጀግንነት አስኳል የጀግንነት አስኳል የወንድነት መረብ ጠይም ውብ መለሎ፣ አሁን የት ይገኛል አባት የመሰለ አሁን የት ይገኛል አባት የመሰለ።